አንድ ሰው መጣና ፖሊሶች እየፈለጉ ነው አለ። ኧረ እባክህ አዎ፣ ሂድና ይልኛል። አየ አራት ፖሊሶች እየፈለጉ ነው፣ በቃ ልይዙኝ ነው። ብዙ ሰው በጥይትና በመሳሪያ ጉዳይ፣ በገንዘብ ጉዳይ ብዙ ሰው ተወርቷል፣ እዛ ጦር ግንባር ላይ እና ከዛ ያለኝን ዕቃ ዕቃዎቼ ላይ ጻፍኩት። ይሄ ለትዬ እንትና፣ ይሄ ለትዬ እንትና ብዬ ብዬ ዕቃው ላይ ጻፍኩት። በቃ ለመጥፋት ማለት ነው። ልጁ ቤት ሄጄ ተደበኩ። እንደገና መጣና የፖሊስ አዛዡ ይፈልጉሃል አለ። ይሄ ደግሞ የባሰ ነው። በዚህ መሀል እያለን ነው አንድ አበራ የሚባል ልጅ አንድ አዋቂ ያሉ እኮ እሳት የበሉ እሳት፣ በቃ ይገርማል እኮ ምናምን አለ፣ ማፍዘዝ ምናምን ይችላሉ። ያፋላካው ነገር ምንድን ነው የሚደረገው? በቃ ጫት፣ እጣን፣ ሰንደር ምናምን ይዘህ። ጫት በልቼ አላውቅም ከዛ በፊት። ሌላው ሲጋራ፣ ምኑ ምኑ የሚጠጡት ተወጣ። በቃ ከእንት ከአሲድና ከመርዝ በስተቀር ጠቅላላ ተጥቷል፣ ተጥቷት ነገር የለም። እዛ ሄድ ሄድኩ ሳይ ስጦታን ከሰጠ በኋላ የሚመርቁ ከፍ ያለ ቦታ የተቀመጠዋሉ። አሜን አሜን አሜን አሜን ብለህ መቀመጥ ነው። ይሄ ደግሞ በጣም ቀላል ነገር፣ ሰጠውና አሜን አሜን አሜን አሜን ሞቅም አድርጌው አሜን አሜን፣ በደንብ ትኩረት ለመሳብ ሰውየው በደንብ እንትን እንዲሁ ለካ እሳቸው ጋር ደም ጉዳዩ ለሌላ ጋር የምትቀርበ ሳቸው መስሎኝ ነው። አሜን አሜን ብዬ ቁጭ አልኩ። ጫት ተሰጠኝ። ስከተው እሬት አርጌ ምንጣፉ ስር አረኩት። ሳያቸው ሁሉም ይወዛወዛሉ። ካልተወዛወዝኩ ይጨምሩብኛል ብዬ ነው። በዛው እንቅልፍ አልቀረብኩ ማለት ሌላ ቦታ ነው ዋን ያሉት ሌላ ቦታ ነው ያሉት። በማግስቱ ነቅቼ የጠበቅኩ ቀረብኩ ማለት ነው። ሌሊት ስቀርብ የሚያስደንቅ ነገር ተናገሩኝ ሰውየው። ማንም የማያውቀው ማለት ነው። ማንም እንኳን እዛ እኔ ራሴ ረስቼዋለሁ። ሰውየው ጋር የቀረብኩት በ80 ዓመተ ምህረት ነው በ81 መጀመሪያ 80 መጨረሻ አካባቢ ነው። የሚነግሩኝ ግን የ68 ዓመተ ምህረት ጉዳይ ነው። ያን እንግዲህ ሰውዬ የት ነው የምታውቀው አሉ። መጋረጃ ውስጥ ያለ ሰውዬ እንዴት ያውቃል? እንዴት ያውቃል ብለ ጠይቀኝ፣ እስኪ ጠይቀኛ፣ እንዴት ያውቃል? አሁን እኔ የዛ ጊዜ እንደነገርኩ የስልሳ ስምንቱን ዓመት ታሪክ የነገረኝ እንድደነቅ ነው። መንፈሱ በዛ በ68 ዓመተ ምህረት ይሄ ጂኒ አብሮኝ ነበር። ማንም በክርስቶስ ኢየሱስ ሲሆን ነው አዲስ ፍጥረት የሚሆነው እንጂ ዓለም በክፉት እንደተያዘች እናውቃለን ስለሚል የአዳም ዘር በሙሉ በመንፈስ ስርዓት ውስጥ ስለሆነ፣ ለዚህ ከሆነ አዲስ ፍጥረት የሚባለው ነገር የሚያስፈልገው እንደዚህ ከሆነ ከጨለማ ወደ ቢደነቅ ብርሃን። ኤፌሶ ምዕራፍ ሁለት ላይ ለዚህ በዚህ አየር ላይ ላለው አለቃ መንፈስ ፈቃድ ስር ትገዙ ነበር የሚለው። ስለዚህ ያ የቤተሰብ መንፈስ መጥቶ መጋረጃው ስላለው የሚነግረው እነ ጂኒ ነው ይሄን በለው ይሄን በለው ይሄን በለ ያለ ይሄን ይሄን